ሰላም ጤና ይስጥልኝ እንዴት ናችሁ ጓደኞቼ እንግዲህ ይህ አካውንት በሶስት ደቂቃ ነው ጠለፍኩት ማለት ነው እንደምትመለከቱት ይችን ልጅ ምን መላቃት ማለት ነው ና አካውንቷን ሙሉ ለሙሉ በእኔ ቁጥጥር ስር ላይ አድርጌዋለሁኝ ማለት ነው ይህን አካውንት እንዴት እንደጠለፍኩት ደግሞ አሁን የማሳያችሁ ይሆናል ማለት ነው እንዲሁም ደግሞ ተጠልፋችሁ ለተቸገራችሁ መጨረሻ ላይ እንዴት እንደምታስመልሱ የማሳያችሁ ይሆናል ማለት ነው እንግዲህ አሁን ወደ ጉዳያችን ያደለ ማለት ነው ለቻይናላችን አዲስ ከሆናችሁ ሰብስክራይብ መደረግ እንዳይረሳ እንዲሁም ደግሞ እንደዚህ አይነት ትኩስ ትኩስ ቪዲዮ እንዲደርሳችሁ ሰብስክራይብ አደርጋችሁ የኖቲፊኬሽን ምልኩታን ኦን በማድረግ ቤተሰብ መሆናችሁን እንደትረሱ አሁን ወደ ጉዳያችን እንሄዳለን እንግዲህ ፋሚሊ እንደ አዲስ ጀምር እዚህ ጋር አካውንት የለም ማለት ነው ስለዚህ እዚህ ጋ የሶስት ነጠብጣ ምልኩታን ነካ እናደርጋለን ነጋ ካደረግን በኋላ እዚጋ ጋር መጠን ሴቲንግ እንፈልጋለን ማለት ነው ሴቲንግ ከፈለግን በኋላ ሴቲንግ የሚለውን ክሊክ እናደርጋለን ከዛ በኋላ እዚህ ጋር ብዙ አማራጮች ይመጣሉ ማለት ነው ከዛ ሴቲንግ የሚለውን ከነካችሁ በኋላ ወደዚህ ያመጣችኋል ማለት ነው ወደዚህ ከመጣችሁ በኋላ የመጥለፊያ መንገዱ አንድ ነው ማለት ነው እዚህ ጋር እዚህ ጋር እንደምትመለከቱት ሜታ አካውንት ሴንተር ይላል ከዛ ፐርሶናል ድቴል ከዛ ፓስዋርድ ኤንደ ሴኩሪቲ አለ እዚ ደግሞ አድስ አለ እዚ ቬሪፊኬሽን አለ ማለት ነው ስለዚህ እነዚህን አንድ ጊዜ ክሊክ እናደርጋለን ማለት ነው አሁን ፈጠን ፈጠን ማለት ስላለብኝ ማለት ነው እንግዲህ ውድ ቤተሰቦቻችን እዚ ከመጣም በኋላ ፓስዋርድ አለ ፐርሶናል ሚል ምናምን አለ እንዲሁም ደግሞ ቀጥታ ይህንን አንዱን ትነካላችሁ ማለት ነው ስለዚህ አሁን መንካት ያለብኝ ምንድን ነው ፓስዋርድ ንደ ሰኩሪቲ የሚለውን ክሊክ አድርገዋለሁ ማለት ነው ልክ እሱን ክሊክ ሳደርግ እዚህ ጋር ቼንጅ ፓስዋርድ አለ ቱ ፋክቶሪ ብሎ አውተንቲኬተ አለ ስለዚህ አሁን ደግሞ የምንመለከተው ምንድን ነው እዚ ጋር ሴኩሪቲ ቼካፕ የሚለውን አንድ ጊዜ ክሊክ ታደረጋላችሁ እንደምትመለከቱ ሴኩሪቲ ቼካፕ ስታደረጉ ሪቪ ኮንታክት ኢንፎ ይላል እሱን አንድ ጊዜ ክሊክ ታደረጋላችሁ ማለት ነው ከዛ ክሊክ ስታደረጉ አሁን የኔ ኢሜይል እዚህ ጋር አለ ማለት ነው እዚጋ ጋር እንደምትመለክቱት ይሄ የኔ ኢሜይል ነው ማለት ነው ለእናንተ እንዳይታያችሁ ብለርድ አድርገዋለሁኝ ማለት ነው ስለዚህ እሱን ካወኩ በኋላ እዚህ ከታች መጣና አድድ ሞባይል ነምበር እንዲሁም ደግሞ አድ ኢሜይል ይለኛል ማለት ነው ስለዚህ የእሷን ኢሜይል እዚህ ጋር አስቀምጦላችሁ አራላ ወይንም የእናንተም ኢሜይል ሊሆን ይችላል ስለዚህ እዚጋ የእናንተ ኢሜል ከሆነ የእሷን ስልክ ወይንም የእሷን ኢሜል ትጨምራላችሁ ማለት ነው ምሳሌ አሁን ይሄ የእኔ ነው የእሷን ስልክ አድ ሞባይል ነበር የሚለውን እነካና የእሷን ይጨምራለሁኝ ማለት ነው ከዛ በኋላ እዚ መጥቼ የእሷ ምሳሌ እዚ ው ከዛ እንደዚህ ያደረግኩት ማለት ነው እንደዚህ ካደረግኩት በኋላ እኔ ክስት እለዋለሁኝ ማለት ነው ይኸው እንደምትመለከቱት ይሄ አሁን የእሷ ስልክ ቁጥር ነው ማለት ነው ይሄ ደግሞ የኔ ኢሜይል ነው ማለት ነው ስለዚህ በማን ተጠልፏል ማለት ነው በእኔ ተጠልፈዋል ማለት ነው አይታችኋል እዚ እንደምትመለከቱት ስለዚህ አሁን እዚ ጋር የእሷ ስልክ እዚ ካለ ከታች አድ ኢሜይል የሚለውን ነካ የራሳችን የሆነ ኢሜይል ታስገባላችሁ ማለት ነው ስለዚህ አሁን ከዚህ እንውጣ ኢሜይል እዚ ጋር ትሞሉና አሁን ደግሞ ሌላውን ላሳያችሁ እዚህ ጋር ከወጣን በኋላ ምን ይጠይቋቸዋል ፓስኬ ይጠይቃቸዋል ክሬት ፓስኬ የሚለውን አንድ ጊዜ ክሊክ ካደረጋችሁ በኋላ ክሌት ው እዚህ ጋ ማለት ነው ስለዚህ እዚህ ጋ አሁንም እንወጣለን ማለት ነው ሌላውን አሳያችሁ እዚህ ጋ አውተንቲኬሽን ትነካላችሁ አውተንቲኬሽን ከነካችሁ በኋላ እዚህ ጋ ራሱ እንግዲህ ታደረጋላችሁ የኔን ኤ አሁን የኔ ነው ማለት ነው እንግዲህ እንደምትመለከቱት ቤተኛ የደረሰ ነው የሚሉኝ በራሴ ቀይረዋለሁኝ ማለት ነው ሲምስ ዋሳፕ አለ እንዲሁም ደግሞ ሰኪሪቲ አለ ማለት ነው ከዛ እናንተ እዚህ ጋር ሲምስ ዋሳፕ ታደርጉታላችሁ ማለት ነው ከዛ ከፈለጋችሁ ደግሞ አውቶንቲኬሽን ታደርጉታላችሁ በንትን አውቶንቲኬተር ያኛ ጎጊል አውተንቲኬተር ነው ማለት ነው የ አውቶንቲኬተር ካላችሁ በአውቶንቲኬተር ታደርጉታላችሁ ማለት ነው ከዱን ካልሆነ በራሳችሁ ሀሳብ ታደርጉታላችሁ ማለት ነው እሺ አሁን ደግሞ አሁንም ሌላውን ላሳያችሁ ማለት ነው ከዛ በኋላ እዚህ ጋር ሎጊን ከፈለጋችሁ እዚህ ዌርዩ ዌር ዩ ሎጊን የሚለውን አንድ ጊዜ ክሊክ ታደረጋላችሁ ሳምሲንግ ኤም 14 ወሳኙ ቦታ መተናል። እዚ ጋር እንግዲህ እንደምትመለከቱት የተጠለፋችሁ ሰዎች ሳምሲንግ ጋላክሲ ኤም 14 ፎርጂ ነው ማለት ነው። ስለዚህ እሷን አንድ ጊዜ ክሊክ ታደረጋላችሁ ማለት ነው። ተጠልፋችኋል ወይስ አልተጠለፋችሁም የሚለውን እዚህ ጋር ነው የምታረጋግጡት ማለት ነው። ምሳሌ ከተጠለፋችሁ ዩናይትድ ስቴትስ አሜሪካ የትም ይሁን እዚጋ ጋር ያስቀምጥላችኋል ማለት ነው። ከዛ በኋላ እዚህ ጋር ካስቀምጠላችሁ ቀጥታ ሪሙቭ ማድረግ መቻል አለባችሁ ማለት ነው ነው ጋይስ ውጭ አሁን ካላደረጋችሁ አሁንም ያውናችሁ ማለት ነው ስለዚህ ከዛ በኋላ እንደዚህ ያስገባችኋል ማለት ነው እንግዲህ ውድ ቤተሰቦቼ አሁን እንደዚህ ካስገባችሁ በኋላ አሁንም እያንዳንዱን እንመለከታለን ማለት ነው ከዛ ጋር ከመጣም በኋላ አሁንም ፓስዋርድ ሰኩሪቲ የሚለውን ክሊክ ያደረግን ካደረግን በኋላ አሁን የምንመለከተው ምንድን ነው ሎግ የሚለውን አንድ ጊዜ ክሊክ ታደረጋላችሁ ማለት ነው ከፈለጋችሁ እዚህ ጋር ሴቭድ ሎጊን ካደረጋችሁ በኋላ ሙሉ ለሙሉ የኒሁም ካላቸው አካውንቱን ፓስዋርዱን ቀይራችሁ ፎርጌት ብላችሁ መቀየር ትችላላችሁ ማለት ነው እኔ አሁን እሱ አካውንት ምንም ስለማያደርግልኝ ወጣልሁኝ ማለት ነው ከዛ ውድ ቤተሰቦቻችን እንግዲህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው እንግዲህ የተጠለፋችሁም ሰዎች ካላችሁ በዚህ መልኩ ነው የምታገኙት ማለት ነው አንዳንድ ነገር መጠይቃችሁ ምንድነው እዚህ ጋር ብዙ ጊዜ የምትሸወዱት ማለት ነው ኢሜላችሁ ምናምን ምናምንና አታስተካክሉ ማለት ነው ለዚህም ነው የምትጠለፉት ማለት ነው እንግዲህ ውድ ቤተሰቦቻችን መጥለፍ የምችሉት በዚህ አማራጭ ብቻ ነው ማለት ነው ውድ ቤተሰቦቻችን እንግዲህ በዚህ መልኩ መጥለፍ ትችላላችሁ ማለት ነው እሺ አሁን አካውንቱ ተጠልፏል ወይ አልተጠለፈ የሚለውን ነገር አሁን እናረጋግጣለን ማለት ነው እሺ አሁን ቅድመ ሰውን ስልክ አስገብተናል የኛ ነው ኢሜል አስገብተናል ማለት ነው ስለዚህ ሁሉ ነገር ተጠናቋል ማለት ነው ስለዚህ አሁን ከዚህ እንውጣና ያንዳንዱ ላሳያችሁ ከዛ በኋላ ወደዚህ ከመጣም በኋላ አሁን ሎጊን እናደርጋለን ማለት ነው እዚህ ጋር መተን አሁን ሎጋውት እንለዋለን ማለት ነው ከዛ ሎጋውት ካደረግም በኋላ ይሄው እዚህ ጋር አሁን ሁለቱን ያለው በደንብ ተመልከቱኝ እዚህ ይሄውና የኔ የሁለቱ አካውንት ነው ማለት ነው ስለዚህ እዚህ ጋ አሁን ሎጊን እለዋለሁኝ ማለት ነው ስለዚህ ሎጊን አድርጌ የእሷን እንትን አስገብቼ እኔ እመለሳለሁኝ ማለት ነው እንግዲህ መግቢያዬ ላይ እንዳሳየኋችሁ ማለት ነው ይው ቀጥታ በሷ ገባ ማለት ነው እንግዲህ እንደምትመለከቱት ይሄ የእሷ ስቶር ነው አሁን ነው ፖስት አደረገችው ማለት ነው ከዛ በኋላ እዚ ጋር ቀጥታ ፕሮፋይሉ ብንገባ ይው ቅድም መግቢያ ላይ እንዳሳየዋችሁ ቀጥታ ሎጊን አድርጌ ገባሁ ማለት ነው የቅድም እንዳሳየዋችሁ ካስተካከላችሁ ማለት ነው ስለዚህ ውድ ቤተሰቦቻችን እንግዲህ በዚህ መልኩ ቀጥታ በእኔ ቁጥጥር ስር ውለዋል ማለት ነው ይሄ አካውንት ውድ ቤተሰቦቻችን እንግዲህ ቪዲዮ ዛሬ በዚህ ወበቃን ማለት ነው። ህይወት ትባላለች እንግዲህ ውድ በዚህ መልኩ ጠልፍ ታለው ማለት ነው። የዛሬ ቪዲያችን ይህን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድባ፣ ባይ ባይ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ሁልጊዜም ትጠቀማላችሁ። ስለዚህ ሰብስክራይብ አርጉት ማለት ነው። ላይክ መደረግ እንዳይረሳ። የዛሬ ቪዲያችን ይመስላል። በሌላ መርጥ ቪዲዮ እስከምንገናኝ ጉድባ፣ ባይ።